ይስጥልኝ እንዴት ሰነበታችሁ? ሮዝ መስቲካ ነኝ። በዚህ በምቹ ቤት በተሰኘው የዩቱብ ቻናሌ ላይ ከእርግዝና ጋር በተያያዘ በሰራቸው ቪዲዮዎች ላይ አንድ የተወሰኑ ጥያቄዎች በተለያዩ መልእክቶች፣ በተለያዩ ሰዎች ይደርሱኛል እና ለዛሬ አንዷን ጥያቄ በአጭሩ ለመመለስ ያህል ከእርግዝና ጋር በተያያዘ እግራችን ለምን ያውጣል የሚል አንድ ጥያቄ መጥቶልኛል። ብዙ ጊዜ ብዙ እናቶች ይሄ ያጋጥማቸዋል፣ እና የተለመደ ነው፣ ኖርማል ነገር ነው። ምክንያቱ ደግሞ በተለይ ከሁለተኛው አጋማሽ የእርግዝና ጊዜያችን ሁለተኛው እና ሶስተኛው የእርግዝና ወራት ወይም ጊዜያቶች ላይ ነው ይሄ ነገር የሚሆነው፣ አንደኛም የህፃኑ ወይም የፅንሱ ክብደት እየጨመረ እድገቱ እየጨመረ ሲመጣ ስለሚጫነን ወደ ታች የነርቮቻችን የመሰሎቻችን መጫን ስለሚደርስባቸው ይገፋዋል ይገፋዋል እና እብጠት ያመጣሉ። ሌላው ደግሞ ፈሳሽ በሰውነታችን ውስጥ ያለው ፈሳሽም ይጨምራል። ደማችን ይጨምራል። የምንወስደውን ፈሳሽ ስለሚጨምር ከሌላው ጊዜ ከነበረን በሰውነታችን ውስጥ የሚኖረን የፈሳሽ መጠን በእርግዝና ጊዜ የሚኖረን ይጨምራል እና በዛም ምክንያት እግራችን ሊያብጥ ይችላል። ግን ኖርማል ነው ብንልም አንዳንዴ ደግሞ የሲሪየስ የሆነ የበሽታ ምልክት ሊሆን ስለሚችል ሐኪምን ማማከር መዘንጋት የለበትም በእርግዝና የሕክምና ክትትላችን ጊዜ ስንሄድ ለሀኪማችን መንገር አለብን። የእግር እብጠት ችግር የሚያደርስ ወይም ደግሞ ሌላ የበሽታ ምልክት ነው የምንለው ምን ሲሆን ነው ለሚለውን ለማብራራት ያህል አንደኛ ከእግር እብጠቱ በተጨማሪ የራስ ምታት ካለ፣ የአይን ብዥታ ካለ፣ ደም ግፊት የሚታወቅ የደምግፊትም ካለ፣ ደረት ላይ የሚሰማ ህመም ካለ፣ የትንፋሽ መቆራረጥ፣ ድካም አይነት ነገር፣ እንደዚህ አይነት ስሜቶች ተአብረው ከእግሩ እብጠት ጋር ከመጡ ሐኪምን ማናገር እና ተጨማሪ ምርመራ ማድረግ ያስፈልጋል። ስለዚህ ይሄኛውን ካየን ለኖርማል ላልነው ወይም ደግሞ ያጋጥማል ለምንለው የእግር እብጠት ደግሞ ምን ማድረግ አለብን የሚለውን ሀኪሞች የሚመክሩትን ነው ወደ እናንተ ማካፍለው። አንደኛው የሰውነት እንቅስቃሴ ለእርጉዝ ለነፍሰ ጡር ሴት የሚሆነውን አይነት የሰውነት እንቅስቃሴ ማድረግ። ሁለተኛ ብዙ አለመቆም። ሶስተኛ ፈሳሽ በሚገባ በበቂ ሁኔታ መውሰድ እንዲሁም ለእግራችን የሚመች ምቾት ያለው ጫማ መጫማት፣ እግራችንን ማሳረፍ ስንቀመጥ ትራስ አድርገን ትንሽ ከፍ አድርገን ኮምፈርተብል በሆነ ሁኔታ መቀመጥና እግራችንን ማሳረፍ ያስፈልገናል። ሌላው የምንመገበው ምግብ ውስጥ የምንጨምረውን የጨው መጠን መቀነስ አለብን። በተጨማሪ ደግሞ ስንተኛ በጎናችን መተኛት አለብን። ይሄ መዘንጋት የለበትም እና እነዚህ ነጥቦች ከተከተልን የእብጠቱን መጠን እንዳይጨምር ወይም ደግሞ ህመም እንዳይኖረው ምቾት እንዲሰማን ማድረግ እንችላለን። ከሁሉ በላይ መርሳት የሌለብን ግን ሐኪማችንን ማማከር ይኖርብናል ማለት ነው። እንግዲህ በእርግዝና ጊዜ ይህንና ይህን የመሳሰሉ የሰውነት ለውጦች ይመጣሉ። እነዚህን ነገሮች መጠበቅና እንደሚገባ የሚገባንን ለሰውነታችን ማድረግ የሚገባንን እንክብካቤ በማድረግ ዘጠኝ ወሩን በሰላም እንድናመሳለፍ ይኖርብናል ማለት ነው። ለዛሬው የሆነው ስለ አዳመጣችሁ